ከዛ ፈቃድ ማለት ነው ጭንቅላቷ ብቻ የሞተው ልኳ ምናምን ይሰራል ስለዚህ አካሏን ኦርጋኗን ለሌላ አካል ትስጥ ሌላ ሰው ታትርፍ ብለው ጠየቋቸው አዎ እንደዛ ነው ያሉ በምንኛ ያናገሯቸው ቤተሰባቸው ወይ ጊዜኛ ይችላሉ አይችሉም አማርኛ አስተርጓሚ አምጥቶ ነበረ አባቴ አማርኛ አይችልም አይሰማችሁም አልፈቅድላችሁም እንድታናግሩት እኔ የእህቴ ሬሶ አስክሬን ነው አገር ሳይገባ አይሰሙም ብዬ ስከለክል ከዛ የእህቴም አዲስ አበባ ላይ ያለችው አረብኛ ትችላለች እናንተ ያስተርጉሙለት ግዴታ ነው ማናገር ያለብን አሉን እና አስገደዱ ከዛ እሷ እየተረጎመችላት ስት ስትነግራው አባቴም አይቻልም አለ። እኔም አይቻልም አልኩት። ድምጿን ራሱ ቀድቻታለሁ። ስታወራን በጣም አስጨንቀውን ስለነበረ ድምጿን ለማስረጃ ይሆነኛል ብዬ ቀድቻለሁ። እሱ ማስረጃ ትልኪልኛለሽ። እሺ አሁን ማለት ነው ይቺ ልጅ አንቺ ስታያት እህትሽን የተቧጨረ የሆነ የተሰነጣጠቀ ነገር ነበረው አይኗ አካባቢ በልዟል። እግሯ ጋርም ታስሯል፣ እጇም ታስሯል። በጣም ብዙ ስብራት እንዳለባትም ጭምር ነግረውኛል ዶክተሮቹ ማለት ነው። ወገቧም ተጎድቷል ብሎ ታስሯል። ተሰብ ተቀጥቅጣል። ተቀጥቅጦ ነው የታሰረው። ሊ ተጠምጥሞ ነው የታሰረው። ምንም የምታየው ሰውነት ክፍሏ በጣም ትንሽ ትንሽ ቦታ ላይ ነው። ሌላው ነገር እንዳለ ሸፋፍኖታል። እሺ የፍቅረኛዋ ስልክ አለሽ? ምንም አይነት ስልክ የለኝ። ስለ ፍቅረኛዋ ያ ምን አይነት እኔኮ አንዳንድ ጊዜ ይኸው በቃ ሆነ አስቀረሺው። እናቱ አስለቀሲያ ስንት ሰው አለባል ልጁ ሲቀበራል ያልፋል። አረ እባካችሁ አንዳንድ የምንወስነው ውሳኔ ስፔሻሊ ሴቶች፣ እግዚአብሔር ይህን ያህል ተጨቃ ልጅ ይህን ቪዲዮ ከሰራ በኋላ እራሱን አጠፋና አንዴ ላሳያችሁ። ቪዲዮ ሰላም፣ እንዴት ናችሁ? ባሽ እንዲ ሚሆን ሽ ነገር ለማለት ፈልግ

ያለው የሚተዳደርበት እሱ ነበረ ተስቆም እናቱ ጋር አብሮ ነው የሚኖረው። ና ባጃጁ ሸጠ ላካት አረብ ሀገር ጣሰችው ራሱን አጠፍ። በቃ ሴቶች ግን እንደዚህ አይነት አይምሮ ያላችሁ ሴቶች ግን ምናችሁ ነው የሚያስባችሁ? ምናችሁ ነው የሚያማችሁ? የአንድ ልጅ ሀያ ምናምን አመት ይኸው ሆነ አስገረሽው። አሁን ምን አይነት ህይወት ነው የምኖሩ ልትኖሪ ትቻለሽ። እሱ በላክሽ ገንዘብ አረብ ሀገር ሚሆን ምንም ይሁን እዚህ መጠሽ ልትኖሪ ትቻለሽ። በኮንፊደንስ ትኖሪያለሽ። ሰርቻ ያመጣሁት ነው ገንዘቤ ነው ላቤ ነው ብለሽ ትኖሪያለሽ። በዛ ገንዘብ ቤተሰብ ታስተዳድርበታለች። ትክክል። በዛ ገንዘብ ልጆ ልጅ ታሳድጊበታለች። ምን አይነት እኔ አንዳንድ ጊዜ ይኸው በቃ ሆነ። አስቀረሹ እናቱን አስለቀስያ። ስንት ሰው አነባ። ልጁ ሲቀበራል ያልፋል። አረባ ካቸ አንዳንድ የምንወስነው ውሳኔ ስፔሻል ሴቶች እግዚአብሔር ይህን ያህል ተጨቃልልጅ እሺ፣ እኔ እርዳታ ሽንፈልግ የመጣሁት ዛሬ እሄት የዚህ ሀገር ላይ ስራ፣ አለፈችብኝ ወደ ኢትዮጵያ አስክሬኗ እንድሄድልኝ ስለምፈልግ ነው። እና ኤምባሲ ሂጅ ይሉኛል። ኤምባሲ ሂጅ አለው፣ ወረቀት ሰጥተውኛል። የት ሀገር ነው የሞተችው? ይሰማኛል። የት ሀገር እዚሁ ኤሚራቶች እዚ ኤምራት አሊሄን አካባቢ። መቼ ነው የሞታቸው? አረ ሞት በዛ ቀን ሊሆናት ነው፣ አስራ አምስት ቀን ሊሆናት ነው። በሀያ አንድ ነው በሞቷን የነገሩኝ። አርብ ቀን ማለት ነው። አርብ ሲመጣ አስራ አምስተኛ ቀኗ ነው። እህትሽ? እህትሽ እህት የእናት አባቴ ልጅ። ድምፆም እኔ ወይስ ምንድን ነው? አንዴ ወይ ስልክሽን አስተካክሉ እማ፣ አይሰማም ይሄቴ ናት። ይሄቴ የእናቴ አባቴ ልጅ። እሺ። ስራ ሌላ ቦታ ነው የእሷ መስራ ቦታ፣ ሌላ ቦታ ነው። ኮንትራት ቤት ነበረች፣ ግን አንድ አካባቢ ላይ ነው የምንሰራው። እሺ። ኮንትራት ቤት? ኮንትራት ቤት አዎ፣ ኮንትራት ቤት ነበረች። እሺ። አልታመመችም እህትሽ ወድቃለች ከፎቅ ላይ የራሷን ወርውራ ሆስፒታል ሊደሽያት አሉኝ እኔ ሆስፒታል ሲሄድ እህት አታውራ ምን አትልም ኮማ ውስጥ ገብታለች ከሁለተኛው ቀን እጄ ሳያት በጣም እንደደከመች ና ተስፋ እንደሌላት ዶክተሩ ነገረኝ እቤት ተመልሼ ስመጣ ደግሞ ማረፏን ነገሩኝ እሺ እህትሽ የወደቀችው የዛሬ አስራ አምስት ቀን ነው የሞተችው የዛሬ አስራ አምስት ውደቀችው መቼ ነው ወደቀችው እህት የወደቀችው ማርች አስራ ስድስት ከቀኑ አስራ አንድ ሰዓት ላይ ነው። ለእኔ የነገሩኝ ግን ማርች አስራ ሰባት ከምሽቱ ሁለት ስብት ሶስት ሰዓት አካባቢ ላይ ደውሎ ላይ ነገረሽ። ለእኔ የነገረኝ ከኢትዮጵያ እንዲያመጣት ያወረውት ደላላ ነው። ኦፊሷ ደላላው ጋር ደውላ ደላላው እህቷ ኤሚራት ውስጥ አለች ብሎ እኔ ጋር ደወለ። የደላላውን ስልክ ትሰጭኛለሽ? እሺ መጠየቅ እፈልጋለሁ ደላላውን ስላማማቷ አንቺ ስለ አማሟት አጣሩዲን ብለሻል። እውነት ወድቃ ነው ያለው ጠይቅ፣ ያለው ፖሊስ እያጣራ ነው አሉኝ። ግን የትኛውም አይነት ፖሊስ መጥቶ እኔን እንደዚህ ነው ያለችው ብሎ የነገረኝ ሰው የለም። ሆስፒታል ላይ ብቻ ነው እንጂ ሆስፒታሉ እንትን ሰቶሻል። የሞተችበትን ምክንያት የተጻፈ ምንም አይነት ወረቀት አልሰጡኝም። የምርመራውን ውጤት ስጠይቅ፣ አይ ፖሊስ የገባበት ነገር ስለሆነ ወንጀል ነው አይቻልም አሉት። ከማለፏ በፊት ጠየኩኝ። የእርቁ ቀን ሆስፒታል አልሰጡኝም እሺ አንቺ አስክሬኗን ባይነሽ፣ አይተሻል? አስክሬኗን በአይኔ አላየሁም። በህይወት እያለች ነው አልጋ ላይ ተኝታ ፎቶ ያነሳዋት። እሺ አሁን አንቺ ቁጥርሽን ለሱሱ ላቲ፣ ሱሱ ለእኔ አሁን ዋትሳፕ ላይ ትልክልኛለች። ትልክልኛ ሲሆን እንደገና ደግሞ አንቺ እንደ እህት መብታለሽ፣ ሆስፒታል ሄደሽ አስክሬኗን የማየት መብታለሽ፣ የእህትሽን አስክሬን የማየት መብታለሽ። ይህን መብትሽን መጠቀም አለብሽ። ቁጥሩን አሁን አውልግላታለሁ፣ የደላለውንም የኔንም ያንቺ ላኪ መጀ ያንቺ ብቻ ላኪ መጀመሪያ ያንቺ ልከሽ እኔ ሀቢባ ነኝ ስልሽ ነው። የደላላውን ስልክ ለኔ ቀጥታ ምትልኪ ል ኤምባሲ ሄደሻ? ኤምባሲ እጅ አለው ምን አሉ? ወረቀት ነው የሰጡኝ፣ አስክሬኖ ሀገር ይግባልኝ የሚለ ኤምባሲ። እኔ እህቴ ከፎቅ ላይ ተወርውራ ይሁን ወድቃ ይሁን አላውቅም፣ ማወቅ እፈልጋለሁ። ምን እንደምስል ማወቅ እፈልጋለሁ። እኔ ደላላውን ይደወለልኝ፣ ሰዎቿ ተጠይቀውልኝ፣ ወድቃ ይሁን ወረቀት አላት ሀቢባ? አዎ ህጋዊ ናት፣ እህቷም እሷም ህጋዊ ናቸው። ሁለቱም ኮንትራት ቤት ነው የሚሰሩት። ህጋዊ ነሽ አለት ማለት ህጋዊ ነውላቸው። ህጋዊ ናት፣ እሷም እህቷም ኮንትራት ቤት ናቸው። የተለያየ ቤት ነው የሚሰሩት። እህቷ ማርች አስራ ሰባት ከፎቅ ላይ ወደቀች። ተወርውራ ይሁን ራሷን ጥላ ይሁን አይታወቅም። ከዛም በኋላ በስንት ቀኑ ነው አንቺ ሞተች የተባልሽ? ወደቀች ከተባልሽ ከስንት ቀን በኋላ ነው ሞተች? ሆስፒታል ከገባች በአራተኛው ቀን ነው ሞታለች ያሉኝ። አስራ ስድስት ነው የወደቀችው ያልሽው? አዎ በአስራ ስድስት ከቀኑ አስራ አንድ ሰዓት ነው የወደቀችው። እሺ፣ በአስራ ስድስት ለአንቺ ገና በአስራ ስድስት ወድቃ ለአንቺ በአስራ ሰባት ገናለው ደውሎ ነገረሽ? አዎ፣ ማዳማ ቢሮ አሳወቀች፣ ቢሮው ለደላላው፣ ደላላው ደግሞ ይሄትሽ ወረቀትም ጽፋ አስቀምጣለች አሉ ሆስፒታል ሂደሽ ያት ወድቃ ሆስፒታል ገብታለች። ወረቀቱ ምንድን ነው ጽሑፍ ያስቀመጠችው? ወረቀቱ ወረቀቱ በኢትዮጵያ ቀን በሶስት ነው የተጻፈው፣ እና ቻው የሚል የመሰናበቻ አይነት ወረቀት ነው። ለጓደኛዋ ነው የተጻፈው ለፍቅረኛ? አዎ ስሙንም ጠቅሳለች። በጣም አጭር ጽሑፍ ነው የጻፈችው። እኔ ቆርጦልኛል ቻው ነው የሚለው። የተጻፈው በኦሮምኛ ነው። በጣም ትንሽ ጽሑፍ ነው እና ቃሉ የተጻፈውን ወረቀቱ በአይነሽ አይተሻል ወይስ ፎቶ አንስተው ልከውልሽ ነው? ፎቶ አንስተው ልከውልኝ ነው። ይሄንን ነው የጻፈው ጽሑፍ ነው እርግጠኛ አይደለሁም እሷ ለመጻፏ። እሺ እህትሽ ማርች አስራ ስድስት ራሷን ከፎቅ ላይ ጣለች ብለውሽ አንቺ ለአንቺ ማርች አስራ ሰባት ደወሉልሽ። ከዛ አንቺ ማርች ስንት ሆስፒታል ሄድሽ? እዛኑ ቀን ማታውኑ እነሱ ነግረውኝ ወደውኑ ሆስፒታል ሄድኩት። ማርች አስራ ሰባት ሆኑ ሆስፒታል ሄደሽ እህትሽን አየሻት? በህይወት ነበረች አልነበረችም ሲልሽ እነሱ ሰነካቅም ኮማ ውስጥ ነበረች። አዎ ኦክሲጅን ምናምን አድርጎታል። ብነካካት ምን ብላት ምንም የምታውቀው ነገር የለም። እኔም ከመልቀስ ውጭ እዛ ጋር ምንም አላደረግኩላት። ከዛም በኋላ በስንት ሞተች ተባልሽ? በአስራ ሰባት ተደውሎሽ ሄደሽ አይተሻት በስንት በአስራ ስምንትም በአስራ ዘጠኝም ተመልሼ ሄጄ አይቻታለሁ። በአስራ ዘጠኝም በህይወት ነበረች ማለት ትነፍስ ነበር ባትናገርም፣ ዓይኗን ባትገልጽም በማሽን ነበር የምትተነፍሰው። እና ዶክተሩ አናግሮኝ እቤት ተመለስኩኝ። ነገ ውጤት እናሳውቅሻለን ብሎኝ እቤት እንደተመለስኩኝ ደግሞ ደወሉልኝ እና በቃ ጭንቅላቷ መቶ ፐርሰንት መስራታ ቁሟል ምናምን አሉኝ። ከዛ መልሶ ደግሞ በማግስቱ በሀያ ይመስለኛል አዎ፣ ከቀኑ ወደ ስድስት ሰዓት አካባቢ ላይ ደውሎ አርፋለች ሄድሽ። ከዚህ በኋላ ቀጣይ ስቴፕ የሚደረግ ነገር አለ፣ ቤተሰብ ማናገር እንፈልጋለን አሉ ከዛ የግድ ቤተሰብ ማቅረብ አለብሽ ሲሉኝ የቤተሰብ የአክስቴን የአባቴን ቁጥር ሰጧቸው። ለእነሱ ደግሞ ምን ይላሉ፣ እሷ የሞተችው የጭንቅላት ሞት ነው፣ ሌላው የሰውነት አካል ጤነኛ ስለሆነ የሌሎችን ነፍስ ታድነ የሰውነት ክፍሎች መዝሙሩን ከመጀመሪ በፊት እውነተኛ ታሪክ የማርያምን ታምር መናገር እፈልጋለሁ። እውነተኛ ታሪክ ነው። የዛሬ አምስት ዓመት ግሪክ ሄጄ ነበረ። ግሪክ እንደምታውቁት መድኃኔዓለምና ማርያም ቤተክርስቲያኖች ይበዛሉ። ከዛኛ እኛ ቲያትር ይዘን እዛ ለመስራት ነበር። የዓለም የታወቁ የታወቁ ሰዎች ሁሉ ኤሪኬ የሚባል ዝናብ መጥቶ በትኗቸዋል። ቆንስላን ያለን እዛ ግሪክ ውስጥ እባካችሁን፣ እናንት ኢትዮጵያውያን በመላው ዓለም የምትከታተሉ ኢትዮጵያውያን፣ ኤርትራውያን ይህንን ልብ ብላችሁ አድምጡ። ሌሎቻችን ፌዝ የሚመስለን ነገር ታምራቱ ምን ያህል ድንቅ እንደሆነ ላበስራችሁ ነው። ከዛ መጣች አማርኛ ትናገራለች። እናንት ኢትዮጵያውያን እግዚአብሔር ቅርባችሁ ነው። ሳሰሩ እንዳትሄዱብናሉ ውለት ነው አስጎበኙን ምኑን ሁሉን ነገር ሀሪኬ ብያችኋለሁ። ዩሮፕንና ግሪክን የሚያጠፋ ወጀብ ነው፣ ኃይለኛ ወጀብ የሚገርማችሁ እኛ እንኳን እዛ እንደወረድን ዝናቡ ትንሽ ቀንሶ ነበር። በንጋታው የሚገርማችሁ ሀያ አንድ ነው ማርያም ሰኞ ዕለት ሜዲትራኒያን ባህር ወጀቡ ቀጣል። እኛ ሰባተኛ ፎቅ ነው። እስከ ሰባተኛ ፎቅ ድረስ ውሃው እንደ ፍጥረቅ እያለ ይገባብን ነበር በመስኮት ሙቀት ስለሆነ ልክ በሀያ አንድ ሰኞ ዕለት አቆመ ዝናቡ። ሀያ አንድ የማርያም ዕለት ይህንን በብዙ ድል ላይ ምርጥይቅ ተናግሬዋለሁ። ሴትዮዋ መታ ግሪካዊ ነች አማርኛ ትችላለች። ተንበርክካን ያለቀሰችው የሚቤታችን ታላቅ ክብር ይህን ይመስላል በእውነት በጣም በጣም። የሚገርማችሁ በንጋታው ማክሰኞ ዕለት ዝናቡ ይሄ የኛ አይደለም የእመቤታችን ድንቅ። ስለዚህ እኔ ደጅ ጠናው ያልኩበትም ምክንያት ከህይወቴ ጋር ስለሚዛመድ ነው። ከህይወቴ ጋር እጅግ ዝባዝን ከህይወት ውስጥ ነበርኩኝ። አሁን ወደ 33 ዓመት አለኝ እድሜ። የምቆጥረው የ33ቱን ዓመት ነው። ከዛ በፊት ግን የባከነ የኃጢአት መንበር የመሰለ የመሰለ ሳሁን የሆነ እጅግ በጣም አጨስ ነበር፣ እጠጣ ነበር። አላስፈላጊ ሰው። አሁን እንደዚህ ስታዩት ይሄ ወለል ያለው ፊቴ ከኔ አይደለም፣ ከእኔ አይደለም። ለኔ የሚገባኝ አልነበረም። እግዚአብሔር ሲመርጣችሁ ምን ትመስላላችሁ? የብርሃን አክሊል ይደፋባችኋል። እውነት ነው። ምናክል ይሄ የመዘባበቻ ትምክት የበዛበት ምስክርነት አልሰጥም። በጣም የበዛ ጫታም ነበርኩኝ። እግዚአብሔር ሲመርጥ እኮ በቃ ከፍ ያደርግሃል፣ ላይ ያወጣሃል። ከዛ ዝባዝን ከህይወት ወጥቼ እናቴን ሁሌ ደጅ ጠናለሁ። ሁሌ ያለቅሳል። ሁሌ ስለዚህ ይሄ ደጅ ጠና ወይ የቅርብ ጊዜ ነው፣ በእናንተ ዕድሜ ጊዜ የነበረ ነው። ግን በውስጤ ሁሌ ደጅ እንደምጠናት እንደምትፈጽምልኝ አቅ ስለነበረ ይኸው ዛሬ ከዛ ሁሉ ዝባዝንኬ ወጥቼ የሱ የእናታችን የቅድስት ድንግል ማርያም ልጆኜ ይኸው እንደዚህ አምሮብኝ ሽበቴ ሺ ውበት ሆኖ መልኬ ማዲያቴ የነበረው ከንፈሬ የተቃጠለው ጣቴ ሁሉ የተቃጠለው ዛሬ ወርቅማ ነው። ስለዚህ በተለይ ለወጣቶች ለወጣቶች የምናገረው ቦል በየትኛው ማለም ያላችሁ እግዚአብሔር የፈቀደ ቢሆን ኖሮ ሲጃራውን ቺምኔ ያዘጋጀለት ነበር፣ ጭስ መውጫ። አልፈቀደው። እግዚአብሔር የፈቀደው ቢሆን ኖሮ አረቄውን ምኑን ምኑን ለሰውነታችን በተገባ ነበር። አልፈቀደው። ስለዚህ ልጆች